እንደ ተፈራው ሶስተኛው ዓለም ጦርነት የምድራችንን በር እያንኳኳ ይመስላል። የሚድሊስት ሁለቱ ሀያላን ሀገራት ወደ ግልጽ ጦርነት ከገቡ ቀናቶች ተቆጠሩ። እስራኤል በበላይነት ፍልስጤምን ስደበድብ ቆይታ የነበረ ቢሆንም አሁን የገባችበት ጦርነት ግን እንደ ከዚህ ቀደሙ በእሷ የበላይነት የሚመራ ሳይሆን በወታደራዊ አቅሟ ትከሻ ለትከሻ ከምትጋፋት ኢራን ጋር ግልጽ ጦርነት ውስጥ ገብታ የሚሳኤል ማት እየዘነበ ነው። እስራኤል እንደ ከዚህ ቀደሙ የአየር መከላከያዋ ሊቋቋመው የማይችለውን የሚሳኤል ማት እየተቀበለች ይገኛል። የኢራን የኒውክሌር ይዞታዎችና የጦር አዛዦቿም በእስራኤል ወታደራዊ ጥቃት ተገለውባታል። የእስራኤል መከላከያ ኃይል የኢራንን ዘጠኝ የኒኩሌር ሳይንቲስቶች መግደሏን ያሳወቀቻቸው እነዚህ የኢራን ወሳኝ ሰዎች እነማን ናቸው? ይሄ ማባሪያ የሌለው የሚመስለው ግልጽ ጦርነት ማን በበላይነት ይወጣው ይሆን የሚለውን የሁለቱንም ወታደራዊ አቅምና ያላቸውን የጦር መሳሪያ አይነቶች አንድ በአንድ ከብዛት እስከ ጥራት ልናይና ይህ ጦርነትስ በምን መልኩ ወዴት ያመራል የሚለውን ልናይ ነው። ጦርነቱን ማን በብቃት ይወጣው ይሆን? ማንስ የተሻለ የጦር መሳሪያን አንግቧል? አብራችን ቆዩም። ሐሙስ ለአርብ አጥቢያ እስራኤል የኢራንን የኒኩሌር መርሃ ግብር ማዕከል ላይ ያነጣጠርን ያለቻቸውን ጥቃቶች ፈጽማለችም። በጥቃቱ የኢራን እስላማዊ አብዮታዊ ዘብ ዋና አዛዥ ሁሴን ሳላሚንን ጨምሮ ሌሎች ከፍተኛ ወታደራዊ ባለስልጣናትን እንዲሁም የኒኩሌር ሳይንቲስቶችን ገድለዋል። ከተገደሉ መካከል ሕፃናትን ጨምሮ ሰላማዊ ዜጎች እንደሚገኙበት የኢራን ብሔራዊ መገናኛ ብዙሃን ዘግቧል። ቢቢሲ እነዚህን ዘገባዎች ከገለልተኛ ወገን ማረጋገጥ አልቻልኩም ያለን ሲሆን የእስራኤል ጦር ኢራን አርብ ማለዳ ወደ መቶ የሚጠጉ ሰው አልባ አውሮፕላኖችንና ድሮኖችን ማስወንጨፏና ይህንንም ማክሸፉን አሳውቋል በኢራን ዋና ከተማ ቴህራን ሐሙስ ለአርብ አጥቢያ ለሊት ዘጠኝ ሰዓት ተኩል ላይ ፍንዳታዎች መሰማታቸው ተዘገበም። የኢራን ብሔራዊ ቴሌቪዥን ጣቢያ ቴህራን የሚገኙ የመኖሪያ አካባቢዎችን በጥቃቱ መምታታቸውንና ከዋና ከተማዋ በስተሰሜን ምስራቅ ፍንዳታዎች መሰማታቸው ተሰማም ከወደ እስራኤልም ነዋሪዎች በተመሳሳይ ሰዓት የአደጋ ጊዜ ደውል ከእንቅልፋቸው የቀሰቀሳቸው ሲሆን የአደጋ ጊዜ የስልክ ማንቂያዎችም ደረሳቸውም። የእስራኤል ጦር በኢራን ከተለያዩ አካባቢዎች የኒውክሌር ኢላማዎችን ጨምሮ በርካታ ወታደራዊ ኢላማዎችን መምታቱን ተናግሯል። የመጀመሪያው ጥቃት ከደረሰ ከሰዓታት በኋላ በዋና ከተማዋ በስተደቡብ 225 ኪሎ ሜትር ርቀት ላይ የሚገኘው ናታንዝ የኒኩሌር ጣቢያ ላይ ፍንዳታ መከሰቱን የኢራን መንግስት ብሔራዊ መገናኛ ብዙሃን ዘገበም። በኋላ ላይ የእስራኤል መከላከያ ሰራዊት ስፍራውን መምታቱን አረጋግጦ ጥቃቱ ከፍተኛ ጉዳትም አድርሷል አለም። የእስራኤሉ ጠቅላይ ሚኒስትር ቤታናሚን ኔታንያሁ እንደሚናገሩ ከሆነ ይህ ዘመቻ ኢራን የእስራኤልን ሕልውና አደጋ ላይ እንዳትጥል ለማድረግ ያነጣጠረ ወታደራዊ ዘመቻ ነው ይሉታል። ኔታንያሁ እንደሚሉት ኢራን ከቅርብ ወራት ወዲህ እራሷን የጦር መሳሪያ ለማስታጠቅ እርምጃዎችን ወስዳለች። እናም አሁኑኑ ካልቆመ ኢራን በጣም በአጭር ጊዜ ውስጥ የኒውክሌር ጦር መሳሪያ ማምረት ትችላለች ይላሉ። አንድ የእስራኤል ጦር ባለስልጣን ለቢቢሲ እንደተናገሩትም ኢራን በቀናት ውስጥ የኒኩሌር ቦምብ ለመስራት የሚያስችል በቂ የኒኩሌር ክምችት አላት ይላሉ። የኢራን ጠቅላይ መሪ አያቶላ አሊ እስራኤል ከባድ ቅጣት እንደሚደርስባት መገመት አለባት ሲሉም የውጭ ጉዳይ ሚኒስቴሩም አክለው የጦርነት አዋጅ አውጀዋል ሲሉም ገልጸውታል። ኢራን አርብ ጠዋት ወደ መቶ የሚጠጉ ሰው አልባ አውሮፕላኖችን ወደ እስራኤል ማሶን ጨፏንና ቀጣይም የኢራንን ሉዓላዊነት ሙሉ በሙሉና ተገቢ ነው ብሎ ባሰበው መልኩ መከላከል እስከሚቻል ደረጃ ጥቃቱን እንደሚቀጥሉም ተናግረዋል። ታዲያ እዚህ ጋር አንድ ጥያቄ እናነሳለን። ኢራንን በዚህ ልክ እንድትቆጣ ያደረጋት የእስራኤል ጥቃት ማንን ገደለባት? ኢራን የተገደሉባት ወታደራዊ አዛዦችና የኒውክሌር ሳይንቲስቶቿ እነማን ናቸው? እነዚህ በእስራኤል የተገደሉ የኢራን ሰዎችስ ለኢራን ምንድን ናቸው? በአንደኝነት ደረጃ በእስራኤል ጥቃት የተገደሉት የኢራን ሰው የአገሪቱ ጦር ኃይሎች ጠቅላይ ኢታማዦር ሹም መሐመድ ባግሂሪ ናቸው። መሐመድ በጠቅላይ ኢታማዦር ሹምነት የአገሪቱ ጦር እንዲሁም የኢራን አብዮታዊ ዘብ ዋነኛ መሪያቸው ናቸው። ጠቅላይ ኢታማዦር ሹሙ አብዮታዊ ዘቡን የተቀላቀሉት በአውሮፓውያኑ 1980 ገና በ20 ዓመታቸው ነበረ። መሐመድ ከወንድማቸው ጋር በመሆን በኢራን ኢራቅ ጦርነት ወቅት የአብዮት ዘብ የስለላ ክፍል እንዲቋቋም ደርስተዋል። መሐመድ በኢራን ካሉ የጦር አዛዦች መካከል አክራሪ ባለመሆንም ይታወቃሉ። በሁለተኝነት ሆሴን ሳላሚ የኢራን አብዮታዊ ዘቡ ዋና አዛዡ ናቸው። ሆሴን የአብዮታዊ ዘቡን የተቀላቀሉት የኢራን ኢራቅ ጦርነት መፈንዳቱን ተከትሎ በአውሮፓውያኑ 1980 ነበረም። በወታደራዊ ማዕረግም ከፍ እያሉ ሲመጡ በአሜሪካና በምዕራባውያን አጋሮቻቸው ላይ በሚናገሩት ጠንካራ ትርክቶችና በንግግር አዋቂነታቸው ዝናና አትርፈው የአብዮታዊ ዘቡ አዛዥ የሆኑትም በአውሮፓውያኑ 2019 ነበረም። ባለፈው ወር ኢራን በእስራኤል ሆነ በአሜሪካ ጥቃት ከደረሰባት የገሃነብ በሮችን ትከፍታለች ብለዋል። በኢራን የኒኩሌር እና ወታደራዊ ፕሮግራሞች ተሳትፏቸው የተባበሩ መንግስታት የፀጥታ ምክር ቤት እና የአሜሪካ ከአውሮፓውያን ሁለት ሺህ ጀምሮም በኃላፊው ላይ ማዕቀብ ጥለውባቸዋል። ኢራን 300 ድሮኖችና ሚሳይሎቹን ያሳተፈ የመጀመሪያውን የቀጥታ ጥቃት በእስራኤል ላይ ስትፈጽም እሳቸው የአብዮታዊ ዘብ ኃላፊ ነበሩም። ሶስተኛው ጎላሚ ራሺድ ናቸው። ጎላሚ ራሺድ የኢራን ጥምር ወታደራዊ እንቅስቃሴዎችን የሚያስተባብረው የአብዮታዊ ዘቡ ካህታም አል አንቢያ የተሰኘው የማዕከላዊ ዋና መስሪያ ቤት ኃላፊ ነበሩ። ጎላሚ በአውሮፓውያኑ 1980ዎቹ ከኢራቅ ጋር በተደረገው ጦርነት የተዋጉ ሲሆን ቀደም ብሎ የኢራን ጦር ኃይሎች ምክትል ዋና አዛዥ ነበሩ። ግድያቸውን ተከትሎ አሊ ሻድሚን የአደጋ ጊዜ እዝ መሪ ሆኖ መሾማቸውን የኢራን መንግስታዊ ሚዲያ ዘግቧል። አራተኛው በእስራኤል ጥቃት የተገደለበት የኢራን ሰው አሚር አሊ ሃጂዛዴ ናቸው። የአብዮታዊ ዘቡ የኤሮስፔስ ኃይል ዋና አዛዥ የነበሩት አሚር የሀገሪቱን የሚሳኤል ፕሮግራሞች በመምራት ታዋቂ ሰው ነበሩ። የእስራኤል መከላከያ ሰራዊት አዛዡ በእስራኤል ላይ ጥቃት ለመሰንዘር በርካታ የአየር ኃይል አዛዦች ጋር በመሬት ስር ውስጥ በሚገኝ የእዝ ማዕከል ውስጥ ተሰብስበው ነበር ብለዋል። አዛዡን ጨምሮ ቡድኑ የተገደሉትም በሕንፃው ላይ ባነጣጠረ ጥቃት ነው ብለዋል። ባለፈው ዓመት ጥቅምትና ሚያዝያ ወራት ላይ በእስራኤል ላይ የተፈጸሙ የሚሳኤል ጥቃቶችንም ያዘዙት እኚሁ መሪ መሆናቸውን መከላከያው አስታውቋል። በአምስተኝነት እስራኤል የቀጠፈቻቸው የኢራን ሰው ፍሬዱን አባሲ ናቸው። የኒኩሌር ሳይንቲስቱ ፍሬዱን አባሲ በአውሮፓውያኑ 2011 እስከ 2013 ድረስ የአገሪቱ የአቶሚክ ኢነርጂ ኃላፊ ነበሩ። ፍሬዱን የኢራን የኒኩሌር ማበልጸቅ የአንበሳውን ደረጃ እንደተጫወቱ ይነገርላቸዋል። ከአውሮፓውያኑ 2020 እስከ 2024 የሀገሪቱ ፓርላማ አባልም ሆነው ቆይተዋል። ሳይንቲስቱ ከዚህ ቀደም በአውሮፓውያኑ 2010 በቴራህ ጎዳና ላይ ከተቃጣባቸው ግድያ መትረፋቸው ይታወቃል። ከኢራን የኒኩሌር እንቅስቃሴ ጋር በተያያዘም ጠንካራ አቋም እንዳላቸው ይነገራል። ታዲያ እስራኤል በዚህ ጥቃት የገደለቻቸው ዘጠኝ የኒኩሌር ሳይንቲስቶች መሆናቸውን ጦር አስታውቋል። ከእነሱም ውስጥ ማህዲ ቴራንቺ በቴራህ የሚገኘው የእስላሚክ አዛድ ዩኒቨርሲቲ ፕሬዝዳንት አብዱል ሐሚድ ሚኖሸር በሻሂዲ ዩኒቨርሲቲ የኒኩሌር ኢንጂነሪንግ ኃላፊ፣ አህመድ ረዛ ዞልፋ ጋሪ በሻሂዲ ዩኒቨርሲቲ የኒኩሌር ኢንጂነር፣ ፕሮፌሰር አሚር ሆሴ ፈቂ በሻሂዲ ዩኒቨርሲቲ የኒኩሌር ፕሮፌሰር ናቸው። በተጨማሪም ሜታል ቢዛዴ የተሰኘ የኒኩሌር ሳይንቲስት መገደሉ ተገልጿል። እስራኤል ኢላማ ያደረኩት ወታደራዊ ይዞታዎችን ነው ብትልም ግን የኢራን መገናኛ ብዙሃን በበኩላቸው በቴራ የመኖሪያ ቤት ግጭቶችን ጥቃት እንደተፈጸመባቸውና ከተገደሉት መካከል ሕጻናትን ጨምሮ ሰላማዊ ዜጎች መገኘታቸውም ተዘግቧል። ታዲያ እንዲህ ሚድል ኢስት ላይ አይጥና ድመት ሆነው የኖሩት እስራኤልና ኢራን ምን ያህል ወታደራዊ ተመጣጣኝነት አላቸው? ማንስ የተሻለ የደነደነ ወታደራዊ ትከሻና የጦር ኃይልና ብዛትን አንግቧል? የሚለውን ቢቢሲ አገኘት ባለው የተረጋገጠ መረጃ እንዲህ ያሳውቀናል። ቢቢሲ ከአይአይኤስኤስ አግኝቿለው ካለው መረጃ ላይ በመነሳት በአውሮፓውያኑ 2023ና 2022 የኢራን መከላከያ በጀቷ 74 ቢሊዮን ዶላር አካባቢ ነበረ ሲሆን የእስራኤል ግን በዕጥፍ 19 ቢሊዮን ዶላር ነበር ይለናል። ከምጣኔ ሀብትም አንጻር የእስራኤል አጠቃላይ ሀገራዊ ምርት ከኢራን በእጥፍ የሚበልጥ ነው ይላል። ከቴክኖሎጂ የበላይነት ሲታይም የዚህ መረጃ አሃዞች እንደሚያመለክቱት እስራኤል ለውጊያ ዝግጁ የሆኑ 340 ወታደራዊ አውሮፕላኖች ያላት ሲሆን ይህም ኢላማ የተለያዩ ጥቃቶችን የመፈጸም ብቃት ይሰጣታል ይለናል። ካሏት የጦር ጀቶች መካከልም ረጅም ርቀት ተጉዘው ጥቃት የሚፈጽሙት ኤፍ 15 አውሮፕላኖች እና እጅግ ዘመናዊዎቹ ኤፍ 35 አውሮፕላኖች ደግሞ ከራዳር እይታ ውጪ የሚጓዙ ሲሆን ፈጣን አጥቂ ሄሊኮፕተሮችም አሏት ይላል። ኢራን ደግሞ 320 የሚደርሱ የውጊያ ብቃት ያላቸው አውሮፕላኖች ባለቤት ናት፣ የ1960ዎቹ ስሪት የሆኑ ጀቶችንም ታጥቃለች ይለናል የሚሳኤል ጥቃት መከላከያ የሆኑት አይረንዶም እና አሮ የተባሉት የሚሳኤል ጥቃት መከላከያዎች ስርዓቶች እስራኤል ራሷን ለመጠበቅ የሚያስችላት የጀርባ አጥንቶቿ እንደሆነ ይታወቃሉ። ባለፈው ቅዳሜ በኢራን የተተኮሱ ሚሳኤሎችን ይሄ አይረንዶም ሲያከሽፋቸው የተመለከቱ አንድ የሚሳኤል ኢንጂነር እንደተናገሩ ከሆነ የጥቃት መከላከያዎቹ ሚሳኤሎችን በማምከን እንከን የማይወጣላቸው ናቸው። በጣም ደስታና እርካታን የሚያሰማ ብቃት አላቸው። መከላከያዎቹ በአጭር ርቀት የሚ ል ጥቃቶችን የሚያመክኑ ሲሆኑም እነሱን የሚመስል ሌላ ዘዴ የለም ሲሉም ይህንን የእስራኤል አይረንዶም ይገልጹታል። ታዲያ እንዲህ ግልጽ ጦርነት ውስጥ የገቡት ሁለቱ ሀገራት ምን ያህል ርቀት ላይ ይገኛሉ የሚለውን ስናይ እስራኤል ከኢራን 2100 ኪሎ ሜትር በላይ የሚሆን ርቀት ላይ ነው የምትገኘው። በዚህም የተነሳ እስራኤል ኢራንን ኢራንም እስራኤልን ለማጥቃት ዋነኛ መሳሪያቸው ሚሳኤል ነው የሚሆነው። ለዚህም ኢራን የምታካሄደው የሚሳኤል ግንባታ ፕሮግራም በመካከለኛው ምስራቅ ውስጥ ካሉት መካከል ትልቁና የተለየ አቅም ያለው መሆኑ ይነገርለታል። ታዲያ ኢራን ከሶስት ሺህ በላይ ተወንጫፊ ሚሳኤሎችን ማንገባለች። ከራሷም አልፋ ለበርካታ ሀገራትና ለቀጠናው ታጣቂዎች ሚሳይልን ሽጣለች፣ በስጦታም አበርክታለች። ኢራን የኢራንን ሚሳይልና ድሮኖችንም ስናይ ኢራን ከጎረቤቷ ኢራቅ ጋር ከአውሮፓውያኑ 1980 ጀምሮ ለስምንት ዓመታት ዓመታት የቆየ ጦርነትን ካደረገችበት ጊዜ አንስቶ መጠነ ሰፊ የሚሳይልና የድሮን ግንባታ ስራዎችን ስታከናውን ቆይታለች። በዚህም ኢራን በአጭርና የረጅም ርቀት ቶንጫፊ ሚሳይሎችን ለመገንባት ችላለች። አብዛኞቹም በእስራኤል ላይ በቅርቡ በፈጸመቻቸው ጥቃት ጥቅም ላይ አውላቸዋለች። ይሄ ጥናት ያክልና የባህር አቅማቸውን ሲያነጻጽርም ዘመ ናትን ያስቆጠረው የኢራን ባህር ኃይል 220 መርከቦች ሲኖሩት እስራኤል ደግሞ ስልሳ የሚሆኑ መርከቦች ብቻን አላት። እስራኤልና ኢራን ታዲያ የሚጋሩት የውሃ አካል ስለሌለም በባህር ኃይሎቻቸው አማካኝነት ግጭት ውስጥ የመግባት እድላቸው ጠባብ ነው ይለናል። ነገር ግን በኢራን ከሚደገፉት የየመን ሁቲዎች ታጣቂዎች በኤደን ባህረ ሰላጤ ላይ በቀይ ባህር በኩል በሚያልፉ የእስራኤልና የምዕራባውያን መርከቦች ላይ ጥቃት ማድረስ ይቻላል ይላል። በበየነ መረብ ወይም ሳይበር በኩል ሁለቱ ሀገራት አንዳቸው በአንዳቸው ላይ ጥቃት ቢፈጽሙም ከኢራን ይልቅ እስራኤል ከባድ ጉዳት ይደርስባታል። ኢራን ከእስራኤል ጋር ስትነጻጸር ያላት የመከላከያ ስርዓት ዘመናዊ ቴክኖሎጂዎችን የሚጠቀመው በዝቅተኛ ደረጃ ነው። ስለዚህም በእስራኤል ላይ የሚፈጸም የኤሌክትሮኒክስ ጥቃት ከባድ ጉዳትን ሊያደርስባት ይችላል። የእስራኤል መንግስት ብሔራዊ ሳይበር ክፍልን በአገሪቱ የተለያዩ ዘርፎች ላይ የሚፈጸሙ የበየነ መረብ ጥቃቶች በከፍተኛ ሁኔታ መጨመራቸውን ጠቅሶ በጦርነት ወቅት በኢራንና በሊባኖስ ታጣቂ ቡድን ህዝቡላህ መካከል ያለው ትብብርም ጨምሯል ይላል። በሐማስና በእስራኤል መካከል ጦርነት ከተጀመረ አንስቶም በሶስት ወራት ጊዜ ውስጥ ብቻ 3380 የበየነ መረብ ጥቃቶች ተፈጽሞባቸዋል ይላል። የኒኩሌር ስጋት። እስራኤል የራሷን የኒኩሌር የጦር መሳሪያዎች እንዳሏት ቢነገርም በመንግስት ደረጃ ግን በይፋ እንዳይገለጽ በማድረግ መሳሪያው እንዳላት በሁሉም ዘንድ ጥርጣሬ እንዲፈጠር ስታደርግ ቆይታለች። ምንም እንኳን ኢራን የኒኩሌር ጦር መሳሪያ አላት ተብላ ብትከሰስም ምንም አይነት ማረጋገጫ እስካሁን የለም። ኢራን በምታካሄደው የኒኩሌር ፕሮግራም ለሰላማዊ አገልግሎት የሚውል ብቻ ነው ብላ ትከራከራለች። እስራኤልና ምዕራባውያን ግን ይህንን ባለመቀበል አንድ ቀን ኢራን ኒውክሌር የታጠቀች ሀገር ሆና ብቅ ትላለች የሚል ስጋት አላቸው። ከህዝብ ብዛት አንጻር ወደ 89 ሚሊዮን የሚጠጋ ሕዝብ ያላት ኢራን ከእስራኤል አንጻር ትልቅ ሀገር ናት። 10 ሚሊዮን ሕዝብ ያላት እስራኤል ዘጠኝ ጊዜ ከኢራን የሚያንስ ዜጋ ነው ያላትም። በተጨማሪም ኢራን እስራኤል ካሏት የመደበኛ ሰራዊት አባላት ስድስት እጥፍ የሚበልጡ ወታደሮች አሏት። በዚህም ኢራን 600 ሺህ መደበኛ ወታደሮች ሲኖሯት፣ የእስራኤል ወታደሮች ደግሞ 170 ሺህ ብቻ መሆናቸውን ይሄ መረጃ ያሳያል። ምንም እንኳን እስራኤልና ኢራን እስካሁን ድረስ መደበኛ ጦርነት አድርገው የማያውቁ ባይሆንም ሁለቱም ሀገራት ግን ይፋ ያልወጣ ግጭትን ሲያካሂዱ ቆይተው ነበረ። ለዚህም በሌሎች ሀገራት ውስጥ የሚገደሉ የኢራን ቁልፍ ሰዎች በእስራኤል እንደተገደሉ በተደጋጋሚ ይነገራል። ኢራን ደግሞ በምትደግፋቸው ቡድኖች አማካኝነት እስራኤልን ኢላማ ስታደርግ ቆይታለች። ወታደራዊና ፖለቲካዊ ቡድን ሄዝቡላህ ከሊባኖስ ሆኖ በእስራኤል ላይ ትልቁን የኢራን ጦርነት በእጅ አዙር ያካሄደ ይገኛል። ኢራንም ሂዝቦላህን እንደምትደግፍ አንድም ጊዜ አስተባብላ አታውቅም። በጋዛ የሚገኘው ሐማስም የምትሰጠው ድጋፍ ተመሳሳይ ነው። መስከረም 26 ከባድ ጥቃትን እስራኤል ላይ ፈጽሞ የለየለት ጦርነት ውስጥ የገባው ሐማስ ለዓመታት ከጋዛ ሰርጥ በእስራኤል ላይ ሮኬቶችን ሲያስወነጭፍ ቆይቷል። እስራኤልና ምዕራባውያን ሀገራትም ለሐማስ የጦር መሳሪያ ተተኳሽ እና ስልጠና በምትሰጠው ኢራን ናት ም ያምናሉ። በየመን የሚገኙት የሁቲ ታጣቂዎችም ሌሎቹ የኢራንን የእጅ አዙር ጦርነት የሚያካሂዱ ቡድኖች ናቸው። ሳውዲ አረቢያም ከሁቲዎች በኩል የሚተኮስባትን ሚሳይሎች በኢራን የተሰሩ ነው ስትል ትከሳለች። በተጨማሪም በኢራን የሚደገፉ ቡድኖች በኢራቅ እና በሶሪያ ውስጥ ከፍተኛ ስልጣን አላቸው። ኢራን የሶሪያ መንግስትን የምትደግፍ ሲሆን፣ በእስራኤል ላይ ለሚፈጸሙ ጥቃቶች የሶሪያ ግዛት ጥቅም ላይ እንደሚውሉም ይነገራል። ታዲያ እነዚህ ሁለት ሀያል ሀገራት አሁን ላይ ወደ ግልጽ ጦርነት የገቡ ይመስላል። በቴራ የመኖሪያ ህንፃ ላይ በተፈጸመ ጥቃት ሀያ ሕፃናትን ጨምሮ ስልሳ ሰዎች መሞታቸውን የኢራን መንግስታዊ ሚዲያ ዘግቧል። በኢራን አፀፋዊ የሚሳይል ጥቃት ሶስት ሰዎች ሲገደሉ በርካታ መቁሰላቸውን ባለስልጣናቶች ተናግረዋል። ታዲያ ይሄ የጦፈ የሚመስለው ጦርነት ላይ ሀያለው ሀገር አሜሪካ እጇን ካስገባችና ወደ ግጭቱ እንድትገባም ከተገደለች ሁኔታዎች በበለጠ ሊያገረሹ ይችላሉ። ነገሮች ተባብሶም ወደ ተፈራው ግልጽ ሶስተኛ ዓለም አቀፍ ጦርነት ይገባል የሚል ስጋት ብዙዎች ዘንድ ተደቅኖ ይህንን ጦርነት በአይነ ቁራኛ እየተከታተሉ ይገኛሉ።